በአማላጅነቱ የሚገኘውን በረከት ያድናል። በማይዛባ ከሥላሴ የተሰጠው በስልጣን በየቀኑ በየዘመኑ ይጠብቃል። በአንዲት ሀገር ቅዱስ ሚካኤል ቤተ ክርስቲያን አቅራቢያ አንድ ችግረኛ ሰው እንደነበረ ተነገረ። በየቀኑ በየሰዓቱ ዘወትር ወደ ቅዱስ ሚካኤል ቤተክርስቲያን ይከሰቅስ ነበር። ለምን ማለት ነበር። የመላእክት አለቃ ሚካኤል ሆይ፣ ልብስና ምግብ የሰጠኝ ዘንድ ስለእኔ ወደ ፈጣሪ ወደ እግዚአብሔር ለምን እያለ እንደዚህ እያለ ስለምን ስማለት ብዙ ዘመን ኖር። ከዕለታትም በአንዲት ቀን ቅዱስ ሚካኤል በራእይ ወደ እሱ መጥቶ እንዲህ አለ። ከተግባረ እጅ ወገን ምንም ስራ የማትሰራ አንተ ስራ ሰው ምን ትለኛለህ? አንተ ግን ሥራ ፈት ሆነህ ትቀመጣለ። አትደግምም፣ ምድርንም አትቆፍርም፣ እርሻም አታውቅም፣ አትዘራ ወይም ፍራፍሬም አትጠቅም። ይህንስ ባትችል አትነግድም። እባርዕደና ባረባንድር ዘንድ የሳህንን ፍሬ አበዛለ ዘንድ ረዳት ከሆነ ዘንድ የምትደቅምበት ምንም

ራስህን የልጆችንና የሚስትህን ሕይወት የሚስትን ሕይወት ለመኖር የምትችል እግዚአብሔር በደህና ወደ ቤት ይመልስ። ይህም ነገር ሰምቶ እጅግ ደስታ ነው። እግዚአብሔርን አመሰገን። የመላእክት አለቃ ቅዱስ ሚካኤል ማከበር ያ ያን ጊዜ ወደ ቅዱስ ሚካኤል ቤተክርስቲያን ዲሎ ከቤተክርስቲያኑ ገንዘብ ወርቅ እንዲያበድረው ለመጭ ኢፕስኮጶስም የሚዋስሰው ሰው አምበ አለው። ያ ሰው ኢፒስኮጶስም ያለ ትርሽ ሚካል የሚዋስኝለም አ ያን ጊዜም ኢፒስኮጶሱ ያለወለድ ከቤተክርስቲያን ገንዘብ ሰጠው። እስከ አንድ ዓመትም ሊመልስለት ተጦሮ ሰጠው። እርፍ ግን የራሱን የሚስቱንና ልጆቹን ሕይወት እንዲረላበት ፈቀደለ። ያን ጊዜ ወርቁን ከኢፒስኮጶስ ተቀብሎ ወደ ሩቅ ሀገር ሄደ። በዚያ ወርቅም እየነገደ አንድ ዓመት ተቀመጠ። ያም ሰው ቅዱስ ቆርቆሶ የሰጠው ቀጠሮ አሰበ። ቀጠሮውም እንደደረሰ አውቆ ያለሁበት ሀገር ሩቅ ስለሆነ የተከተለበት ቀን ላደርስ አይቻልኝም እና ምን አደርጋለሁ ሆን ያን ጊዜ የእሳሳት ሰርቶ ይህ ወርቅ ቅዱስቅያ ቤተክርስቲያን የተበደርኩት ነው የሚል ደብዳቤ ጨምሮ በሳጥኑ ውስጥ አደረገው። ያን ጊዜም ሳጥኑን ቆልፎ ወይደና የመላእክት አለቃ ሚካኤል ሆይ እኔ በጸሎት ታምኛለሁ እና ይህንን ወርቅ ቤተክርስቲያን አደስልኝ፣ ብሎ ከባህር ጣለው። ያን ጊዜ ታላቅ አሳ በዚች ቀን ያንን ወርቅ ዋጠ። በዚያም ቀን ቤተክርስቲያኑ ጠባቂ ወደ ባህር ዳር ወርዶ ሂዶ አሳ የሚያጠምድ ሰው አገኘ። ለቅዱስ ሚካኤል በዓል የሆነ ዘንድ አሳ አጥምድልኝ አለ። አሳ ማዱን እሺ ብሎ ወዲያውኑ መጥመዱን ከባህር ጣለው። ወርቅ የዋጠ ታላቅ አሳም ተያዘ። አሳ የሚያጠምደው ሰውም